ሰላም ሰላም ዩቲዩብ፣ በዛሬ ቪዲዮ ጉዟችን የሚሆነው ወደ ጀርመን ዋና ከተማ የሆነችው በርሊን ሲሆን ከተማ ውስጥ በአመት አንድ ጊዜ የሚዘጋጅ ትልቅ ዝግጅት አለ። ይህም ዝግጅት በርሊን ላይት ፌስቲቫል ወይም በአማርኛ የበርሊን የመብራት ፌስቲቫል በመባል ይታወቃል። በዚህም ፕሮግራም ላይ በሚሊዮን ቁጥር ሰዎች ውጭ አንድ ላይ ፕሮግራሙን ይካፈላሉ። እኛም ይህን አስደናቂ ፕሮግራም ለመካፈል ከክላስ ወተ በቀጥታ ወደ ቦታው እንጓዛለን ማለት ነው። በተጨማሪም በጣም በአይነቱ ለየት ያለና ርካሽ የሆነ ሆቴል ለአንድ ቀን ተከራይተናል። ቪዲዮን ላይ ሾ ማድረግ እንጀምር። ወደ ቪዲዮ ጉዞ ወደ ሳጥን ውስጥ

ብቼ ብቼ ብቼ ማለት ከዛ ቤት ግን ላይ በጣም ብዙ የተፈጠረው ባለፈው ሳምንት ስቶሪ ታይም አለ ትልቅ የስቶሪ ታይም ቁጭ ብሎ የመ ባለፈው እንዳያቸው ፕራጌጂ ነበራ። ሁለት ቪዲዮ ሰራሁኝ በገባው እለት ነበረ ሁለት ቪዲዮ ሰራ። ከዛ ፕላን የነበረው በነጋታው አንድ ቪዲዮ ሰርቼ ወደ ቤት መመለስ ነበረ። ጠዋት ላይ ቪዲዮ ለምሳ በድጋሚ ወጣን። ሉሲ ደግሞ እንዳጋጣሚ ዛ ከተማ ነበረችና ሙዚየም ዛ ሄደን ሰራ ምናምን ነገር ከዛ ከተማ ላይ ከተማ ውስጥ ማለ ምግብ መብላ ጀመር። የነሱ ሀገር ላይ ጣፋጭ ንጎች የስትሪት ፉድ እየሞከር ነበር አስቀምጭ እንደዚህ በስታንድ ማለት ነው አስቀምጥኩኝና እንደዚህ ማለት ነው እየቀረሱ ነበረ እ ናሱ እንደዚህ ከሩቅ ነም አሉ እየበል ነፋስ መጣ። ከባድ ነፋስ ጋይስ፣ ሙሉ ካሜሬ እስከነ ስቲኩ ማለት ነው ወደቀ። ከጀርባ ደግሞ ገደል ነገር ነበረ አለ ሁለት ሶስት ሜትር አካባቢ የሚሆን ድቅቅን ያለ ካሜሬ አሉ ድቅቅ። ከዛ የሚፈጠር ጥሩ ጋይስ ቪዲዮ እንኳ እንዳላሳያችሁ ማለት ሶስተኛ ቪዲዮ ሲወርቅ ካሜሬ የስሪካሉ ተሰበረ። ተመልከቱ ጋይስ እግዚአብሔር ምንም አልተረፈም። ላይ ድቅቅን ያለ ድቅቅ ውጣ ያሎ ገንዘብ ምትታላችሁ እና እነግራችኋለሁ ላይክ እንዴት ሜን ካሜራ እንዳገኘሁት ሙሉን አዲስ አይደለም የገዛሁት በማንኛውም ማንኛውም ካሜራውን የማታውቁት ካላችሁ ይሄ ኦስሞ ፖኬት 3 ይባላል ሊ ላይክ የምትጠቀሙ ነበረ አሁን ይሄ አዲስ ነው ተልኮልኝ ነው በነፃ በነፃ አይደለም ግን ጋራንቲ ነበረኝ እና 37 ዩሮ ከፍላችሁ ጋራንቲ ላይክ በእንደዚህ አጋጣሚ ላይክ ቢሰበረባችሁ ራሱ ተቀያሪ ይሰጧችኋል በትንሽ ይብር ማለት ነው በሱ ኦፕሽን ተጠቅሜ ማውንት ያልኩት ላይክ እንደምትያት ጋይስ ካሜራችን ውስጥ ብዙ ቀይ የለውም የተመታን ቦክሲንግ ማድረግላችሁ ሶሪ፣ በጣም ከቱ ባቡ ውስጥ ነው ያለው አሁን ይሄንን ቶሎ ቀይሬክ። ኦኬ ጽድት ያለች አዲስ ነች ሻ ክሊን ክሊን የሆነች ነገር ነች። ተመልክቷት እዚህ ከስር የምትሰካ ኤክስትራ ባትሪ ነው። ባትሪ አይደለም ይሄኛው እንትን ነው ላይክ ስቲክ ለማስረከት ጠቀ ከፈለጋችሁ ነው የሚሆን ያም ነገር አለ እንዴ ኦሪጂናል ኬብል ቻርጅ ማረጊያ 307 ዩሮ አስከፈሉኝ። እንዳጠቃለ 35 ዩሮ ሰርቪስ የሚያዝ ገንዘብ ነው እንጂ ይመለስላቸዋል። ይሄኛውን ካሜራ መልሽ ወደ DJI ማለት ነው። ይሄን ልሽ ስልክ እንትን ነው መያዣ ነው። እነሱ ይመልሱልኛል ማለት ነው። እና ጋይስ ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ ታችን በፊት በርሊን ሆቴሉ ጋር እንገናኛለን። ከዛ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። ኮሜንት ላይ ደግሞ የሆነ ነገር ጻፉ ምክንያቱም ምን ያክል ኢትዮ ስራ ፍላጎት እንዳለ ተመልከቱ። ሊደርሰናል ማለት ነው። ከስንት ጉዞ በኋላ በርሊን ያለ ነዋሪ ሁለት ሰዓት ከዜሮ ሶስት ይላል። ሆቴል ጓል ድረስን፣ ቀጥታ ሆቴል ነው የምንገቡ። መጀመሪያ ሆቴል እንገባለን፣ ቦርሳችን መስቀል ምጣለን፣ ትንሽ ቀለል ቀለል ነገር ብሎን እንወጣለን ማለት ነው። ከዛ ከተማውን እንዞራታለን። በአሉ ሊሽት ፌስት ነው ይባለ ዚ ሊሽት ፌስት ነው የመብራቶች በዓል ማለት ነው። መብራቶች ሙሉ ከተማውን በመብራት ይቆጠቁጣል። ፎቆቹ ምናምን ነገር የሆነ ኤልዲ ላይ ተያብሮባቸዋል ብቻ አሳያቸዋሉ። የሚገርም ነው የሚሆነው። መጀመሪያ ግን ሆቴል ሬቪው ማድረግ አለብን። የምር እንደዚህ ሆቴል ተከራይቼ አላውቅም። አይ ቲንክ እስካሁን የተኞበትን ጠባቡ ሆቴል፣ የዓለማችን ጠባቡ ሆቴል እራሱ ማለት ይቻላል ከጥም ምን አልጋ ብቻ ያላችሁ ለዚህ ተንተኝባት ማለት ነው። ሶ ጋይስ ወርደናል ማለት ነው። አሁን አንድ ባቡር ጉዞ ይቀረናል። ያ 20 ደቂቃ ጉዞ ማለት ነው። ከዛ ወደ አሌክሳንደር ፕላስ ወደ ማር ከተማ ነው የምንሄደው። ሁለት ቁጥር እዛ ላይ አየሁት አሪ ማለት ነው። ከክላስ ክላስ ነበርኝ ክላስ ወጣው ቀጥታ ነው የመጣሁት ወደዚህ ማለት ነው። ጉዞ ጀመርኩ። የግድ አልቀረም ፕሮግራም ብዬ ማለት ነው። በጣም ያምራል ምናምን ነገር ስላሉ ዌልካም ቢገስ ሲቲ ሜን ሲቲ ወደ ጀርመን ብያቸዋለሁ። ዝግጁ ናችሁ? ዛሬ እንቅልፍ የለም ምንም ማለት ነው እንዞሮ አለ ሙሉ እያንዳንዱ ትሬን ስቴሽን ጋይስ የምር አነስተኛ የሚባል ትሬን ስቴሽን ራሱ በጣም ትልቅ ነው። እዚህ በጣም ከመጠን በላይ ተመክቱ አሁን ይጥሉ የሰፈር ምናምን ትሬን ስቴሽን ነው ዋናው አደለም። ከደ እኔ አላውቅም ወዴት እንደሚወርዱ ራሷ በስተመጨረሻ መጨረሻ ወጣን። ምንም ያለማጋንም ማለት ነው ጀርመንኛ ብዙ አትሰሙም። አብዛኛው የምትሰሙት እንትን ነው አማርኛ እንዳለ እንግሊዝኛ ነው የሚወሩት አብዛኞቹ። ማለት ኢቭን ጀርመኖች እንግሊዝኛ ነው የሚወሩት። አጠገቤ የሚገርም ወንዝ አላሳያችሁም፣ የሚገርም በጣም የሚያምር ወንዝ። ገና ይሄ መጀመሪያ ነው። ፎቆቹ ተመልከቱ እንዴት በመብራት እንደደመቁ ማለት ነው። ምን የሚሉ ቦታ ነው ጋይስ? የሆነ ያስፈራል፣ የሆነ ጠባብ ምናምን ተመልከቱ። በርሊን የምር ትንሽ ያስፈራለች። ምንድን ነው እኔ ማፕል እያዩን ጌድኩ ያለሁት። ተመልከቱ እዚህ ጋር

አያችሁ ተነሳ ጋይስ፣ ምን እንደምታክል ማለት ነው። በቃ ሳጥን ነገር ነቻላ። ዌልከም ቱ ማይ ሆቢ ላይፋል። እና ድሮ እዚህ ጋር ነው ላይት ቤት ጋር እንዳለ ራሱ እዚህ ጋር ይመስለኛል። ኦያ አያችሁት ጋይስ፣ እንግዲህ ቤታችን ይሄን ይመስላል ማለት ነው። ላሳያችሁ በደንብ ክፍሉን። እንግዲህ ብዙ የሚታይ ክፍል የለውም ግን፣ ስንጀምር ከዚህ ጋር ምን አላችሁ አልጋ ምናምን ነገር ተመልከቱ ልብሳችሁ ምናምን ሁሉ ነገር እዚህ ጋር የምታስቀምጡት እዚህ ጋር ቦርሳ ማስቀመጫ ትንሽ የቦታ አዘጋጅተዋል። ነገር አለ ጋር ስልካችሁን ቻርጅና ማድረግ ፈልጋችሁ ዩኤስቢሲ ምናምን አላችሁ ቤታችን ይመስላል። እኔ ታገኛቸዋል ትንሽ እንዳሉት ከሆነ ድምፅ ያስወጣም ላይ ካለ ድምፅ እንዳይወጣ ስ ከአንድ እስከ አስር ነገር

ብቻ ጋይስ እየሄድን ነው ማለት ነው። ወደ መጀመሪያው ቦታ የመጀመሪያው ቦታ ላይክ የምንሄደው ብራንድ ቡርግ ቶር የሚባል ቦታ ጋር ነው። ከሱ ጀምራለን። ከዛ መረዳው ነው የምንሄደው። በርሊን ማለት ማተኛ ከተማ ደግሞ እንዳለ በቃ ላው ወጣት ናቸው። ምንም ሁሉም ዩኒቨርሲቲ ተማሪዎች ምናምን አብዛኞቹ መንገድ ላይ ታይቶ ሰዎች ማለት ነው። ጋይስ እንግዲህ አሁን በስርዓት ገብታን ማለት ነው ወደ ግርግሩ ቦታ። ተመልከቱ፣ ዝግጁ ናቸው ጋይስ ያለው ሰው ብዛት። ከሌሊቱ አምስት ሰዓት ነው ይውላዝ እንግዲህ ወጥቶ። ይህን ፌስቲቫል ለመታደም እዚህ ጋር ተገኝቷል ማለት ነው። እነዚህ ሰው አልጠበቁኝም። በጣም ብዙ ያሉ ሲበዛ ማለ ጭንቅንቅ መታለፍ የላቸው ራ ሲዩት ጋይት የራሳቸውን ፓርቲ ሰርቶ የሚጨፍሩም ሰዎች አሉ እዚጋ ለብቻቸው ማለት ነው። ተመልከቱ የሙዚቃውን ቦክስ ተሸክሞት በጀርባው ነው የሚቀውጠው። ተመልከቱ 23 ሰከንድ ነው የቀረው ማለት ነው። ፕሮግራሙ ሊጀምር ነው። ሾው እንደምታዩት እዚጋ ይጀመር ይጀመር ያበደ ነው። ጋይስ ቫይቡ ካት በጣም ብዙ ሆነ ያለው ከመጠን በላይ ሙሉ ላይ በርሊን እዚህ ነው ያለው። አለማ ጋና ምን ማለት ነው። ኤስ ጎ ዋው። ታንም የሚያምረው በጣም ሲበዛ። በፕሮጀክተር እንደዚህ ማድረግ የምር የሌለ ነው። ታንም ያ ዋው። ዘፈኑ ጋይስ ትንሽ ጮክ ይላል። ላይ ከዚህ ጋር ሰዎቹ ለብቻቸው ፓርቲ እየሰሩ ነው። ለማንኛውም ይሄኛው ይብቃና ደግሞ ወደ ቀጣው ያውኒ ላይ ሌላ ቦታዎች አሉ። ይሄ ብቻ አይደለም፣ ይሄ አንዱ ነው። በጣም ብዙ ሰው ነው ያለው ላይ ጭንቅንቁ፣ ኢቭን ላይ ፖሊሶች እራሱ እዚህ ጋር አሉ። ሰዎች ወድቀዋል። ጋይ ያለው ሰው ብዛት እንዳያችሁት ላይ ፖሊሶች እና ምናምን ነገሮች ሁሉ አሉ። ሰዎች አይሮ ነው እየጠጡ እራሳቸውን ስተው እና ምናምን ነገር ወድቀዋል መሬት ላይ አንዳንድ ሰዎች ጋይስ፣ አምስት ሰዓት ሲል ማለት ነው ላይቶቹን ያጠፋቸዋል። ለዛ ነው በጣም እየሮጥኩኝ ያለሁት። አሁን ከአራት ሰዓት ተኩል ነው ከምሽቱ ሰላሳ ደቂቃ ብቻ ነው የቀረን ቦታ ላይ ደርሰን እዛ ጋር ያለውን ቪው ሳያችሁ እና በለ ነው አርት ማለት፣ ፎቅ አይመስልም ምንም። የተሳለ ስዕል ነው ይመስለው ቲ እስቲ ሾው ሲጀምር ከመጀመሩ ጠብቀን እንይ። ሸራ የተወጠረ ቦርድ አይመስልም? ዋው! ዋ ዋው ዋው ዋው እዚህ ጋር ኔትፍሊክስ ቢከፍቱ በቃ ፊልም አስባችሁታል። ቃና ቢከፍቱ ላይቱ ከዛ ነው የምጠው። ይሄ ከዚህ ጋር ነው ጋይስ። እዚህ ይታያችኋል፣ ቤተ ክርስቲያን ነው። ዋው መስቀሉን ቀላ ላሳያችሁ። አገሎቼ ከላይ አይችት ጋይስ ሬት እያደረጋችሁ የትኛው ተመቻችሁ? አሳያችኋለሁ ገና ሌላም ፕሮጀክተሮቹ ለማንኛውም ይሄን ይመሳሰላሉ። በጣም ትላልቅ ናቸው። ስፒከር አላቸው ውስጣቸው እና እዛ ጋ የሚዘፍኑ ሰዎች ይታዩኛል። አሁን ደግሞ የሚገርም ዘፈን አሰማችኋለሁ። ጋይ እ ያበደና፣ በጣም ደስ የሚለው ጋይ፣ የሚገርም ቫይብ ያለው እግዚአብሔር፣ በጣም ደስ የሚለው ትልቁ ታወር ነበረ፣ ግን በመያዝ ሁኔታ አምስት ሰዓት ስለሆነ በሙላ ጥፍተዋል ማለት ላይቶቹን። ጀርመኖች ታውቃላቸው ከሰዓት ጋር ያላቸው ነገር፣ ሙሉ ለሙሉ ጥፍት ያደረጉ አሉ፣ ግን መብራቶቹ በሙላ ጠፍተዋል ማለት ነው። አሁን የቀረው በቃ መንገድ ላይ ሰዎች ዘፈን የሚያቀርቡ ምናምን ነገሮች አሉ፣ የተለያዩ ሾዎች አሉ። እነሱን እያየን መልሰን ወደ ሆቴላችን እንሄዳለን ማለት ነው። ሄዳችሁበት በቃ ሙዚቃ ጨዋታ ምናምን ነገር ሌሎች አሉ። የጀማይካ ዘፈን ደስ ይላል ጣም

ቶ ጋይስ የዚህ አመት የበርሊን ማለት ነው ላይት ፌስቲቫል ይሄን መስተን መልኩት ተጠናቋል። በጣም የሚያምረው ኦቨር ኦል ሰዎቹ ምናምን ነገር ደስ ይላሉ። ያቀረቡት አርቶች ያምራሉ፣ ዘፈኖቹ ያምራሉ እና ምርጥ ነበረ። አሁን ወደ ሆቴል እየተዳመሩ ማለት ነው። ክላስ እርቦኛል በጣም እግዚአብሔርን። እንደምታውቆት ቅዳሜ ተማሪ ነኝ። ከክላስ እንደወጣሁ ወደ ባቡር ነው የገባሁት። የአምስት ሰዓት ባቡር ጉዞ አደረኩኝ። በቃ ወደዚህ መጡ ማለት ነው። ምሳም አልበሉ። አሁን ምን ምሳ አይባልም እራትን ጭምር ነው። ላይክ ምሳ እና እራት ይሄን አንድ ላይ የሆነ ምግብ ይዤ እገባና እዚህ በየቦታው ምግብ ቤቶች ስላሉ ከዛ ሆቴላችን ገብተን ትንሽ እናርፋለን ይሆናል ማለት ነው። ፕላስ ደግሞ እና ሰብስክራይብ፣ ላይክ የማረጋችሁ እንዳትረሱ ፕሊስ። አላ በቃ የምር ኮሜንት አድርጉ ጋይስ። ከረፈደ ፒዛ ሃት ከፍተዋል። ብዙ አማራጭ የለም ሰዎች ያላቸው ነገር። ምግባችን መጥቷል ማለት ነው። ፒዛ ለምንም በቃ ምግብ ሜልትድ ቺክን የሚባል ነው አቃርቡ ምናምን ነገር ያምራል። ባርቢኪው ሶስት ነው ይሄኛው፣ እና ዋው ያበለ ነው አሪፍ ነው ጣሙ ደስ ያ እስቲ በዲፕ እንሞክረው ባርቢኪው ዲፕ ካለ ሶፍት አይሆንም ጋይስ በጣም የሆነ ቺዙ ምናምን ብዙ ነው ጋይስ ጣሙ በጣም አንደኛ ነው ዛቤን አሪፍ ጣም ነው ያለው። አስማ አቀማላለሁ እግዚአብሔር እና ጋይስ፣ የዛሬን ቪዲዮ ምሳገኛችሁት የተመቻችሁን ደሞ ኮሜንት አድርጉ። እኔ ብዙ አብዛኞቹ አርቶቹ ተመችቶኛል፣ ግን ዋናው የሆነ ትልቁ ቦታ ላይ እዛ ጋር ያበደ ነበረ ዘፈኑ። በቃ ምርጥ ምርጥ አላ በላን ጠጣን። በስማም የለ ለጥግ ባርኩኝ። አሁን ወደ ዜላችን እየሄድን ነው ማለት ነው። ገብተን እንተኛለን። በጣም ይሄ ለድክም ብሎኛል። እግዚአብሔር ወይ ጉዳራ ከፈት አሁን በዚህ በሰባት ሰዓት ተከፈተ። በሰባት ሰዓት አሁን ጥራ ራሱ አለ ክላሳችን ጭት እንግባ ወደ ሳጥናችን አሪፍ ነው መሰለኝ አሪፍ ሁሉን ነገር ወደ አልጋ አየሩ ብ ከተቋረጠ፣ ለማንኛውም ተነስተናል። አሁን ከጠዋቶ ሶስት ሰዓት ነው። ሽንት ቤት ወረፋ ደረገስ ሳምት ላይ ጠብቄ የተመለስኩት ለዚህ ሁላ ሰው አንድ ሽንት ቤት ያላቸው፣ አንድ ለሆን አንድ ለሴት ጋይስ። ጃ እችን ትመስላለች። በድጋሚ ጋይስ የሆነ ገላ ሳያችን ባ ሽንት ቤታቸው ውስጥ ያስቀመጡትን ነገር ማለት ነው። ለማንኛውም አሁን ገብተናል፣ ተመልከቱት። የፒሲ ቦርድ ወስደው ሁለት ቦርድ ማለት ነው። እንደገና በጎልድ ከለር ስፓ ያርከውታል ምናምን ነገር እያንዳንዱ በጣም የሚያምሩ ሙሉ ሚደሆን ሄርት ኦፍ ጎልድ ይባላል ሆቴሉ እና የሆነ እሱን ይወክላል ነገር አሪፍ አሪፍ የሆነ አርት ነገር ነው። ያምራል። ተመችቶኛል በጣም በጣም ቢዚ ነው። ማታ ላይ ሻወር ገብ ይችላል። ምን ያቲ ሱካ ማጥፋት ያጥፎት እናንተ ከመጣችሁ እንደ ቲፕ ማለት ነው። ሻወር ማታ ግቡ። ጠዋት ላይ በጣም ሙሉ ነው። ለዚህ ሰው አይመጣጥንም። ምንም ያላችሁት እንደዚህ ማለት ነው ጋይስ። ለማንኛውም ቼክ አውት አድርገን ሁሉ ነገር ጫርሰን ወተናል። ማታ የነበረችው ቀውጤ በርሊን ጋይስ፣ አውስቶቱ ሌላ ቫይባ አለ በቀራጋ ያለ ነገር ጋይስ አሁን ለማንኛውም ቁርስ ነገ መብላታችን አይቀርም። የሆነ ምግብ ነገር እንገዛለን ለን ከዛ በኋላ ጉዞአችን ወደ ቤት ማለት ነው። እሑድ ነው ዛሬ እንገባለን። ድጋሚ አምስት ሰዓት እንጓዛለን እንደፈረደብን። ነገ ጠዋት ደግሞ ሰራተኛ ነን፣ ስራ አለ፣ ክላስ አለ ጠዋት ከሶስት ሰዓት ነገ ቢዚ ነው የማታው ሙሉ ማለት ነው። በዚሁ ቪዲዮ ዘግቼ ና በአዲስ ቪዲዮ እንገናኛለን። ሰብስክራይብ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳይረሱ። ቪዲዮ ተመችቷችኋል ብዬ አስባለው። በቅርቡ ወደ 10000 ጉዞ እያደረግን ነው። ደህና ቆዩልኝ ቻው